የሚወድን ማረጋገጥ ሃይማኖት ነው። እኛ ሰው ስንወድ ደግሞ ክር ነው። አንተ ስጋ ወደሙ ስትበራ ሃይማኖት ነው። ለዳ ስታበራ ክር ነው። የዛሬዎቹ ሀሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁም ያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ይመጣል ከሚመጣው አንጻር እነ እዚ ግባ የሚባሉ እንደው እኛ ላልተን ነው እንጂ ምልክታች የሚማርክ አለ

ታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበስቡ እግዚአብሔር የፈቀደላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? እንዴት አመሻችሁ? እንደት አደራችሁ ሳይሆን እንጨርሳለን፣ ሰዓቱ እየሄደ ነው። ለማንኛውም እንዴት አመሻችሁ። በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ራሱ ምስጢርና ጥበብ የሆነ የምስጢር ጥበብ ባለቤት የነበረ ያለ የሚኖር አባታችንም አምላካችንም እግዚአብሔር ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። ሰዓቱን ለመጠቀም ያህል እጥር ምጥን ሰብሰብ አድርጌ ጥቂት ነገር እናገራለሁ። የእናንተን ጆሮ ይክፈት፣ የእኛን አንደበት ይፍታ። በመላ በግምት የግን ሰባችን እንዳናፈስባችሁ ጆሮችን የጠብቅላችሁ፣ አንደበታችንንም ይቆጣጠር እግዚአብሔር ህንፃ መንግስተ ከበር ውስጥ ይሁ መንግስትህ ትምጣ ትምጣ። ማን የማን በነገራችን ላይ ምስክር፣ ሌሎቻችሁ እንደምታውቁት አሁን ያለ ነው፣ አብይ ጾም ውስጥ ነው አይደለም

የማን ይሄ ቃል ሰምታችሁ ታውቃላችሁ? የት ምን ውስጥ ነው ያለው? አባታችን ሆይ ውስጥ ነው ያለው። አባታችን ላይ በሰማይ የምትኖር ስምህ ቀደስ ካል በኋላ መንግስትህ ትምጣ። በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ስርዓትና መመሪያ መሰረት ታላቁ ሊቃችን ቅዱሳችን ክብራችን ዘውዳችን ቅዱስ ያሬድ የቤተ ክርስቲያኒቱ አገልግሎት መልክና ልክ እንዲኖረው ደርዝ እንዲኖረው ልክ እንዲኖረው ከመስመር እንዳይወጣ ጊዜውን ቦታውን ሁኔታውን ያመጣጠነ እንዲሆን የአየር ንብረቱን ሳይቀር በእውነት በጣም የሚገርመው የቅዱስ ያሬድ ምስጋና የኢትዮጵያውያንን ጠባይ የአየር ጠባይ ውጭን ነው ለከረምቱ ለበጋው፣ ለፋሲካው፣ ለትንሳኤው፣ ለስቅለቱ፣ ለጥምቀቱ ሦስት መቶ ስልሳ አምስት ቀን በሙሉ ለሦስት መቶ ስልሳ አምስቱ ቀን የሚመጥን። ምስጋና አዘጋጅቷል። በእውነት ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን የሰጠ እግዚአብሔር ክብርና ምስጋና ይግባው እና ቅዱስ ያሬድ በሰራንን መሰረት የኋላም ሊቃውንት የኋላም ሊቃውንት በሰሩ ስርዓት መሰረት ይሄ ሳምንት ከትናንትና እሁድ ጀምሮ እስከሚቀጥለው ቅዳሜ ከሰዓት ድረስ ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት ይባላል። ደብረ ዘይት ይባላል እና ምንድነው ቅዱስ ያሬድ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን ቀን ጠንሰታ እንዲከበር እንዲታሰብ እንዲሰበክበት እንዲዘመርበት እንዲቀደስበት ያደረገችው ለምንድን ነው ሲባል ባለቤቱን መነሻ በማድረግ ነው። እግዚአብሔር ይመጣል። እደ መጥቶ ነበረ ተሰቅሎ ሙቶ ተነስቶ አድርጓን ዛሬ በክብር ነ ያለው እኔ በቀደም አንድ ሚዲያ ላይ እየተናገርኩ ነበረ። እዛ ላይ ያልኩትን አንድ ጥቅስ አብረን እንበረ ውስ የነበረው መጣ የመጣው አረገ ያረገው ይመጣል። የነበረው ምንሆነ የነበረው ምንሆነ የመጣው ምንሆነ አቤት! ያረገውስ? አቤት! ይመጣል። ይሄ የኦርቶዶክሳዊ ተዋህዶ ቤተክርስቲያን የምስጋናዋ የትምህርቷ ውሃ ልክና መሰረት ነው። የሰው ልጅ ህይወት በክርስቶስ መጣና በይመጣን መካከል የተጠረጠረ ነው ብለናል። ዛሬ ስትሰሙት አላቸው ታች ቁጭ ብላችሁ የምታዳመጡት በሁነቱ ነገር እስካሁን ያስተማርንበት ስለሆነ በጣም ይጠቅማቸዋል እያስባለሁ እንደምታወቁት፣ ክርስቶስ መቷል፣ እንደገና ይመጣል። በልደቱና በመምጣቱ መካከል ያለው ትናንትና፣ ዛሬ፣ ነገ ትማልም የወን ጌሰ ትናንትና ዘመነ ኦሪት ነው ዘመነ አዲስ ነው። ነገ ነገረ ምጽአት ነው፣ ዘመነ ምጽአት ነው። ካለም በኋላ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ እመጣለሁ ብሏል። መጥቶ ነበረ፣ እመጣለሁ ብሏል። ሲመጣ ሁለት ነገሮች ዝግጅት እናደርግ አዟል ባለቤቱ። አንደኛው ምልክቶቹን በትክክል እንዲንረዳለን እንዲናነብለን። ደህና ዋላችሁ። ምልክቶቹ እንድንረዳ ሁለተኛ ምልክቶቹ ከገቡን በኋላ ምን አድርገን የሚለው ደግሞ ተዘጋጁ ብሏል። ይህ ሀሳብ በማቴዎስ ወንጌል ምዕራፍ ሀያ አራት ከቁጥራት በማቴዎስ ምዕራፍ ሀያ አምስት ሙሉውን ሁለት ምዕራፍ በሙሉ የተሰጠ ትምህርት ክርስቶስ በመጣደሙሯል ከመምጣቴ በፊት ግን ምልክቶች ይከሰታሉ ብሏል። ፀሐፊ ፀሐፊዎች ይህንን በሶስት ከፍለው ተናግረውታል። ፖለቲካዊ፣ ሃይማኖታዊ እና ኢኮኖሚያዊ ችግሮች ይፈጠራሉ። እኔ ከመምጣቴ በፊት ፖለቲካዊ ማለት ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ከባድ ከባድ ጦርነት ይሆናል፣ እልቂት ይሆናል፣ ፍጅት ይሆናል። ሁለተኛ ሃይማኖታዊ ችግር እኔ ክርስቶስ ነኝ እያለ ይመጣል። ሐሳዊ መሲ ሐሳዊ ክርስቶስ ሐሳውያነ ነቢያት ይመጣሉ። ሐሰተኛ መሲል ይመጣል። ምናልባት አንዳንድ ሰው ሰማለሁ፣ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁ ያጭበረብሩ። እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ይመጣል ከሚመጣው አንጻር እነ እዚህ ግባ ይባባል

እስኮ ሊጸለይለት ነበር የሚገባው እጸልይላችኋለሁ የሚል ሐሞት የፈሰሰ ወኔ የከደመው ይሁንታቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ ይዘቀጥ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲህ ቀና እንዳይመስላቸው፣ ድንቅ ድንቅ ተአምራት የሚያደርግ እንደው ባለቤቱ ወሶበይ ሀጥራ እና እነዛ ቀኖች ስለተመረቁ ሲባል ስለተመረጡ ሲባል ቀኖቹ ባያጡ ኖሮ ሁሉም ሰው በሳተ ነበር። ያ የሃይማኖት ችግር ይፈጠራል። ዛሬ ፍጭቶች ለግጭቶች አለ በየቦታው እሰማለሁ። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩ ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያ ከደራለት ማንንም ይሸጥ እንደሚችል ፈጣሪውን ሰላሳ በመሸጥ አሳይቷል። ገበያ ከደራ የማይሸጥ የለም ይቸለጨባል እግዚአብሔር ራሱ እንደ በግ የበጓ ጋር እንኳን ከበግም አንሶ በሰላሳ ተሸጧል። ስለዚህ አረነ የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጧል። ስለዚህ ከፖለቲካዊ ችግር ቀጥሎ ሃይማኖታዊ ችግር ይፈጠራል። ሶስተኛው ኢኮኖሚያዊ ችግር ይፈጠራል። ምናልባት አሁን ያሉት ምልክቶች። ጦርነቶች ይሰማሉ በየቦታው የሃይማኖት ጉዳዮች ይሰማ በየቦታው የኑሮብ የምጣኔ ሀብቱ ችግር ይሰማል በየቦታው ያን ጊዜ ክርስቶስ ሲመጣ የሚሰማው ይህ አይደለም። ይህን መኖራታ ክርስቶስ የምጣር መጀመሪያ ነው። ይህ ለዛ ለታላቁ መከራ ይህ ዋዜና ቅምሻ እፍታው ነው። ስለዚህ እነዚህ ሶስት ምልክቶች ይከሰታሉ። እነዚህ ሲከሰቱ ምልክቶቹን እንዴት ነው የምንረዳቸው? ነው ትልቁ ነገር። ክርስቶስ ይምጣ ይምጣ፣ ጮክ ብላችሁ ንገሩ ይምጣ ይምጣ ይምጣ ይምጣ። እሺ ሞት ይምጣ ይምጣ። እስኪ አንድ ጥቅስ አብረን እንበልና ቀጥሮ ያለውን ላስረዳችሁ ልሄድ በሉ ከክርስቶስ ጋር ልኖር እናፍቃለሁ ነው። ወደ የት መሄድ ከማን ጋር ለመኖር ምን አደርጋለሁ እናፍቃለሁ። ቅዱስ ጳውሎስ ነው የሚለው በጣም በቀላል ቋንቋ ተርጉሞ ካላችሁ ቅዱስ ጳውሎስ ምን እያለ ነው? መሞት ናፍቆኛል እያለ ሞት ናፍቋችኋል? መሞት ትፈልጋላችሁ? አንፈልግም። በሻ እያጣጣለ እንኳን ማምሻ እድሜ ነው። አንጀቱ ታጥፎ አጥንቱ ገጦ ደሞ ተመጦ ቆዳው ደርቆ ስጋው አልቆ አልጋ ላይ ተጣንቆ ማምሻ እድሜ ነው። በግድ በግድ መንጭ ቆሎ ሞት የሚወስድ ታውቃላችሁ። በየጽብር ተንከራተን ገንዘብ ያላቸው በአውሮፓ በአሜሪካ በሰለጠነው አይደል እኛ ዲዎቹ ደግሞ በእሱና ቆሎ ተሸክመን በየጽብር ተንከራተን ተንከራተን መንጭ ቆሎ ሞት የሚወስድ ታውቃላችሁ። ማን እሽ ለጀብሎ መሞት የሚፈልግ ሰ ለቱን ለመናገር ግን ሐዋርያው ቅዱስ ጳውሎስ ምን አለ? ሊሄድ ከማን ጋራ ሊሆን ምን አደርጋለሁ ሞቴ አፍቆኛል እና ቁጥርስና ቢገባ ነው። ሰው እናቱ ሲሞትበት እኮ እንኳን ደስ ያለ እናቱ ሞተችል፣ ያለበት እንኳን ደስ ያለ አባቱ ሞተልን፣ እንኳን ደስ ያለ ወንድምሽ ሞተልሽ። ሰው በደስታ አሜሪካ ልቡ ወደ መንግስተ ስናት እያለቀሰ ከላቀ አሜሪካ ደግሞ መንግስተ ስናት አልገባችሁ ማለት አሜሪካ ሲሄድ ቦሌ በድባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ ቦሌ ላይ የሚፈሰው ርባ ከሄደ በኋላ ይረሳኛል ይሆን ነው እንጂ ፍቅር እኮ አይደል። ይህ ሰውዬ በድባ የትዝ እያለው እንደው ዶላር ይልቅ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል ነው ያለ ሰው በደስታ አሜሪካ ወንድሙን የላከ ሰው እነት ወደ ክርስቶስ በድባ በተስፋ መቁረጥ ይሸኛል።

ሀገራችን በሰማይ ነው ብለን እየጸለይን፣ አባታችን በሰማይ የምትኖር ብለን እየጸለይን ተስፋ እየጠበቅን፣ ዘመን ሲሞትብት ግን ፊት እንነጫለን፣ ጸጉን እንላጫለን፣ ያዙ ይለቀቁኝ፣ አብራችሁ ቅበውኝ እንላለን እና ከኛ ሃይማኖት ውጪ ያሉ ሰዎች በእውነት እነዚህ ሰዎች ኋላ እንነሳለን ብለው ያምናሉ? አያያዛቸው አይመስልም። ዮሐንስ አፎር አፈርፏል የማን መንግስት ይምጣል? የእግዚአብሔር መንግስት በየት በኩል ነው የሚመጣው? በሞት በኩል ነው የሚመጣው። ምልክቶቹ ቅድም እንደነገርኳችሁ ጦርነቱ፣ ረሃቡ መካ ሲደራረብ ይህ የምን ምልክት ነው? የማን መምጣት ምልክት ነው? የክርስቶስ መምጣት ምልክት ነው። ስለዚህ እናንተ ከመሸበር ከመደንገጥ፣ ከመበርደር፣ ከመታወቅ ተስፋ ከመቁረጥ ይልቅ ምልክቶቹን እያያችሁ ተዘጋጅታችሁ ጠብቁኛልና። ምዕራፍ 24 ከሰላሳ ስድስት በኋላ ምዕራፍ 25 ሙሉውን ክርስቶስ ሂደቱን ሄደቱ ተናገረ። አንደኛ ምልክቶቹን ተናገረ። ሁለተኛ ምልክቶቹን የሚያዩ ክርስቲያኖች ምን ማድረግ አለባቸው የሚለው ተናገረ። እንግዲህ እናንተ ያቅድም የተናገራቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ሲፈጠሩ ክርስቲያኖች ምን መሆን ያለባቸው ድለዋን ይከሙ ንበሩ ዘጋጅታቸሁ ጠብቋልና። ማቴዎስ 25ት ከቁጥር እስከ 1አ ላይ ክርስቶስ ተናገረ ትነስል መንግሥተ ሰማያት ሰማያት አስር መብራታቸውን ይዘው ሙሽራቸውን አስር ደናግልን ትመስላለች አይደል መጽሐፍ ቅዱስ ቆነጃጅን ትብሯቸዋል የብዙ ደናግል ነው የሚለው ቆንጆ ማለት በመጽሐፍ ቅዱስ ቋንቋ አይራ ጥርሷ አፍንጫ ማለት ከመልክ ጋር አይገናኝ ቆንጆ ማለት በመጽሐፍ ቅዱስ ቋንቋ በክብረ ንጽህና ያለች በድንግልና ያለች ወንደማታውቅ ጎበዝ ማለትም እንዲሁ ጎበዝ አንድ ሰው ጎበዝ ነው ከተባለ ሴት የሚያውቅ ቆንጆናት ከተባለ ደግሞ በድንግልና ያለች ማለት ለዚህ ነው መጽሐፍ ቅዱስ የቁንጅና ባልሽን የቁንጅና ባል ማለት ነው የህግ ባል ማለት የድንግልና ባሏ ማለት ስለዚህ እነዚህ ሴቶች አስር ናቸው ደናግል ናቸው የት ሄዱ ሙሽራ ለመቀበል ሙሽራውን ለመቀበል ሲሄዱ ሰርግ ቤት ከሄዱ በኋላ ሙሽራው ዘገየ ሙሽራው ከመዘግየቱ የተነሳ ሌሊቱን ሙሉ እሱ ጋር ስለሚናሳልፍ እስኪመጣ ድረስ ትንሽ እን እንቅልፍ እንውሰድ፣ ናፕ ነው የምትውሉት እናንተ። ናፕ ገደም ብላኝ ሙሽራውን እንቅልፍ፣ በኋላ ድካም እንድቀልስን ብለው ገደም ገደም አሉ። ስንት ናቸው ሴቶቹ? ጮፍ ብላቸው ነገሩ። ምንድን ናቸው ቆነጃጅት? ምንድን ነው ብያለሁ? ደህና ግን የት ነው የሄዱት? አቤት ሙሽራው ምንሆነ? ዘገየ። ስለ ዘገየ ትንሽ እንተኛ ብለው ተይ፣ ሙሽራው መጣና ሲያሸብረቁ ሲበዛ የተኙት አስሩ ሁሉ ብንና አሉ ነው። ወዲያው ልብሳቸውን አስተካከሉ እና አስሩ ሁሉ ነቁ ከእንቅልፋቸው። ነገር ግን ሙሽራውን ለመቀበል የሚያስፈልግ ሁለት ነገር ነበረ፣ ፈትልና ዘይት። ወይም በጣም እናቅልለው ከተባለ እናንተ በምታውቁት ቋንቋ ክርና ጋዝ ማለት ነው። ይመና ደናውላችሁ ክርና ጋዝ ማለት ነው። አንድ ኩራዝ ታውቃላችሁ። በደም በደንብ ያዙት። የመብራቱ ዋጋ እየጨመረ ነው። ሞኝ እንዳትሆን ነው የእግር መንገድ ተለማመድ። ነዳጅ እየጨመረ ነው። ከምትነድ እግርን አስለምደው። የሞርንበት ነው። እግዚአብሔር ይመስገን። ፈረንጆች ይሰዳ ምንጮች ያንገላታቸው እንጂ እኛ በእግራችን ለምር ችግር የለብንም። እና አንድ ኩራስ እንዲበራ ምን ምን ያስፈልገዋል? አቤት አቤት። ጋዝ ብቻውን ይነዳል? ክር ብቻውን ይነዳል? ስለዚህ ምን ያስፈልጋል? ክርና ጋዝ ያስፈልጋል። ልቅ አስካስሩ አምስቱ ሁለቱ ይዘዋል ክሩን ክሩና ጋዙ ማለት ነው። ወደ ሙሽራው ሲመጣ መብራታቸውን ለኮሱና ሙሽራቸውን እልል እያሉ አጅበው ተቀበሉ። አምስቱ ደግሞ ክር ብቻ ነው የያዙት። ብልን ሲል ውስጥ ሲላቸው ጋዛ ያዙ እባጋቸሁ ሀባነ ቅባ እንቅልክን እባጋችሁ ከጋዛችሁ ከዘይታችሁ ትንሽ ስጡን አሏቸው። እነዛ እየአክል ለእናንተና ለእኛ አይበቃም፣ ለእኛ ብቻ ለዚህ ምሽት መጠን እናያዘው ውራ ወተሳየጠ ሂዱና ጋዝ ገዝታችሁ ሉ አሏቸው። ከዛ በኋላ እነዛ ዝርክርክ ሴቶች አምስቱ በየሰፈሩ እዚህ ሰፈር ሱጣን እዛ ጋዝ አለ የለም ጋዝ አለ የለም ክራቸውን አንጠቅለው ሲመለሱ ልባሞቹ ክር እና ጋዛቸውን ለቁሰው ሙሽራቸውን አጅበው እልል እያሉ ገብተው፣ በሩ ተዘግቶ፣ ጭር ብሎ በሩ በሩ ጭር ብሎ ባዶኑ። ከዛ በኋላ እባክ ብሎ አንቋቁ ሴቶቹ አርህዋነ አርህዋነ፣ እባክ ክፈትልን አስገባና አማን እብለክን እያአመክን እያአምረክን እስመስምክን ተጊያ እንደ ተታችሁ መጠበቅ፣ ተዘጋጅታችሁ መጠበቅ አልቻላችሁምና እውነቱን እላችኋለሁ አላውቃችሁም፣ አላቸው። ከዚህ ሰውረን እግዚአብሔር ጋዙን ከክሩ ጋር ያዋህድልን። እግዚአብሔር ሴቶቹ ስንት ናቸው አልኩኝ? የት ሄዱ? ሙሽራው ምን ሆነ? ሙሽራው ምን ሆነ? ስለ ዘገየ ተኙ። ሙሽራው ሲመጣ አቤት ስንቱ ስንቱ አስሩ። ከዛ በኋላ ልዩነቱ የተጀመረው የት ላይ ነው? ከዚህ በኋላ ነው ሙሽናውን ለመቀበል በመውጣት ይለያያሉ። አቤት ሙሽናው የዘገየው ላስሩም እኩል ነው አይደለም? የተኙት እኩል ነው አይደለም? የለቁት እኩል ነው አይደለም? እኩል ነው። ልዩነቱ የቱ ጋር ተጀመረ? መብራት ሲያበሩ እነዚያ ክሬና ጋዜላቸውም፣ እነዚህ ክር አላቸው። ይሄ። ታላቁ ሊቅ ዮሐንስ አፈ ወርቅ በግብረ ሕማማት ላይ በጻፈው በለተረው በሚነበበው ላይ በእንተ አስሩ ደናግን ስራስሩ ደና ግብሮ በተረጎመው ላይ እነዚህ ሴቶች አስሩ ደናግን ግን ነበሩ ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ከወንድ ርቀው በንጽህና ይኖሩ ነበሩ። ነገር ግን ድንግልና ብቻውን አያድንም። ወፍ በአንድ ክንፉ መብረር እንደማይቻለው ሁሉ በመንፈሳዊ በአንድ ነገር መብረር አይቻልም፣ መንጠቅ አይቻልም፣ መጽደቅ አይቻልም። ማለት እነዚህ ሙሽራውን ለመቀበል ወጡ። ሙሽራ የተባለው ክርስቶስ ነው። መራዊ ያለ ቤተ ክርስቲያን የቤተሰብ ሙሽራዋ መስቀል ላይ የተሞሸረ በችንካር በጅራፍ የተሞሸረ በሐሞት በቆምጣጤ የተሞሸረ በጥፊ የተሞሸረ በሕይወት በሞት የተሞሸረ ለእኛ ሲል መስቀል ላይ የተሞሸረው የተዋህዶ ሙሽራ፣ የድንግል ማርያም ሙሽራ፣ የኔና የእናንተ ሙሽራ፣ የዓለም ሙሽራ ውበቱ የእኛ ቁስል፣ ረሃቡ የኛ ጥጋቡ፣ የእኛ ረሃብ ጥጋቡ እሱ ሲጥስ ጠግቦ ተረሞ፣ ያጠገበን ተጠምቶ ያረካን፣ ተራብቶ ያለበሰን፣ መራራ ጠጥቶ ጣፋጭ አጠጣን፣ በጨለማ ቤት ታስሮ ከጨለማ የፈታን በቁጥራ የወት ያነገሰ በመቃብር ላይ መለየትንሳይን ያወጀ የጥሩ ግድግዳ የናደ የለያየን መጋረጃ የቀደደ እንባችን ያበሰ ቁስላችን የፈወሰ ጥያቄያችን የመለሰ ወደ ወጣልበት የመለሰን ሙሽራችን ማነው? ክርስቶስ ነው። ይህ ሙሽራ ይመጣል ብለናል አለ ምዕራፍ ቁጥር ስንት ላይ ስትመለከቱ ክርስቶስ ሲያርግ ሀዋርያት ክርስቶስ ደመና ደመናውን ሲያየው ሲያዩ መላእክት መጥቶ ምን አሏቸው፣ እናንተ የገሊላ ሰዎች ምን ምን ምን ታያላችሁ? እንዲህ ሲያርግ እንዳያችሁት መልሶ ይመጣል አለ። ይመጣል፣ የኛ ጌታ ከጨለማው ይገላግለናል፣ ከግፉ ይገላግለናል፣ ከንባው ይገላግለናል፣ ከረሃቡ ከጥሙ፣ ከበደሩ፣ ከመገፋፋቱ ትርፍና ኪሳራው ረሃብና ጥጋቡ ሀዘንና ደስታው ውርቀቱና ትንሣኤው ሹመትና ሸረቱ በተምታታበት አለም ውስጥ ከዚህ ነጻ ያወጣ ክብርና ምስጋና። ስለዚህ እነዚ አስር ምሽሮች አምስቱ ክርም ጋዝም አላቸው። ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋው እንደውን መቀበል በሃይማኖት ነው። ለደሃ ማብላት ክር ነው። ብዙ እዚህ ውስጥ ያላችሁ ባሎች፣ ቤተክርስቲያን መጣችሁ፣ ትሰግዳላችሁ፣ ትፀለያላችሁ። ይሄ ክር ነው። ሚስትህን ግን ጋዝ የለህም።

ናውጣ ዛሬ ብዙ አጥናቂዎች ሰይጣን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንደ ጓደኛ ያስጋር። አሁን ፖሊስ ከሌባው ጋር ውይይት ከጀመረ ነው ማለት ነው። የሚያጠቁ ሰዎች ሰይጣንን ያስረፈልፉት አይገባም። ናውጣ ነ ሌባ ነ ሌባ አጭበርባሪ አታረ እሰው ቤት የገባው ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባ እሰው ቤት የገባ ሌባ መ ናውጣ ነው የሚባል። አታስረፍልፉት ከአስረፈለፋቸው ውሸታም ነው ሰይጣን

ስቴት ማነግራችሁን አንዲት እህት የሚያጠምቁ ሰዎች መጥተው ሄደች፣ እና ሰይጣን ምንድን ያዘ ሲባል ባለቤት በውስጥ ልብስ አስደግሙብሻል ብሎ ይለፈልፋል። ሰይጣን ቤት ያለ የተባረከ ቆራቢ ሰው እኮ ነው። ውስጥ ልብስ ይገዛላት ነው እንጭ ውስጥ ልብስ አያስደግም ሰውዬው። ሰይጣን ውሸት። ያን ጊዜ ታዲያ ማቅ ምን አለበት አንተ አጭበርባሪ ውጣ፣ ምናገባ፣ የምር ውስጥ ልብስ ነው ማለት ነበረ። አሀ እስኪ ነው እንደ ሊቋ አማካሪ ሰይጣንን ካማከር ብዙ ይቀረሻል፣ ብዙ ይጠፋል። ዘይ ሊሰማ ይገባና ስለዚህ መይመና ይታያቸዋል። ምንና ምን አቤት ከክራላችሁ ክራላን እንደ አለምን የፈጠረው ማነው? ሥላሴ ስንት ናቸው? አንድም ሶስትም ናቸው። ምስጢረ ሥጋዌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን፣ ምስጢረ ሥጋዌ። ያመነ የተጠመቀ ይድናል ብለን እናምናለን፣ ምስጢረ ጥምቀት። ሥጋዬን የበላ ደሜን የጠጣ የዘላለም ይወጣ ነው ብለን እናምናለን፣ ምስጢረ ቁርባን። ክርስቶስ ሲመጣ ሙታን ይነሳሉ ብለን እናምናለን፣ ምስጢረ ትንሣኤ ሙታን። ይሄን እናምናለን አናምንም። ድንግል ማርያም አማላጃችን አት አይደለችም። ጻድቃን ሰማዕታት ቅዱሳን እንወዳቸዋል አንወዳቸው። ይሄ ክር ነው ምን ማለት? ይሄ ክር ነው። እግዚአብሔር እንደሚወደድ ማረጋገጥ ሃይማኖት ነው። እኛ ሰው ስንወድ ደግሞ ክር ነው። አንተ ስጋው ደግሞ ስትመራ ሃይማኖት ነው። ለድሀ ስታመራ ክር ነው።